ለከተሞች የምግብ ዋስትና መረጋገጥ የከተማ ግብርና እያደረገው ያለው አስተዋጽኦ አበረታች መሆኑ ተገልጿል። በግብርና ሚኒስቴር የከተማ ግብርና መሪ ስራ አስፈጻሚ የሆኑት አቶ ስለሽ በቀለ እንደገለጹት በከተሞች ያለውን የምግብ አቅርቦት ከማሳደግ በተጨማሪ ለስራ እድል ፈጠራም ዘርፉ የበኩሉ ሚና እየተወጣ ይገኛል ብለዋል። ከተሞች ውስጥ የከተማ ግብርና በልዩ ሁኔታ ተስፋፍቶ እየተሰራ ነው። ይሄም ምን አምጥቷል የምንለውን የምግብ አቅርቦት በጣም በከተሞች ላይ እንዲጨምር በጣም በትልቁ ድርሻውን እየተወጣ ይገኛል። ሌላኛው ደግሞ አጠቃላይ የማህበረሰብ ተሳትፎን የስራ እድል በመፍጠር በከፍተኛ ሁኔታ የበኩሉን ድርሻ እየተወጣ ይገኛል። የከተማ ነዋሪ የሆነው ማህበረሰብ ባለው ጠባብ ቦታም ቢሆን አዳዲስ ቴክኖሎጂዎችን በመጠቀም የምግብ ፍጆታውን በመሸፈን ለገበያም የሚያቀርብበት የግብርና ስርዓት ምርታማነትን ለማሳደግም የበኩሉን አስተዋጽኦ እያደረገ መሆኑ ተነስቷል። ከተማ ግብርና ማለት በአጠቃላይ ከተሜው ምግቡና አጠቃላይ ፍጆታውን ሁል ሁልጊዜ ከገጠር መጠበቅ የለበትም። ግን ደግሞ ያለውን መሬት ያለውን እድል ያለውን አጋጣሚ በትንሽ መሬት የተለያዩ የተቀናጀና የተደራጀ ስራ በመስራት በትንሽ መሬት ላይ የግብርና አዳዲስ ሳይንስና ቴክኖሎጂዎችን በመጠቀም ምርትና ምርታማነትን በማሳደግ የምግብ ዋስትና ለማረጋገጥ በተለይ ለከተሜው ሕዝብ ከፍተኛ አስተዋጽኦ እያበረከተ የሚገኝ ነው። ለከተማ ግብርና በተሰጠው ልዩ ትኩረትም አዲሱን የግብርና ፖሊሲ መሰረት በማድረግ የከተማ ግብርና ኤክስቴንሽንን በመተግበር ከዘርፉ የሚገኘውን ጠቀሜታ ለማሳደግ እየተሰራ ነው ተብሏል። የግብርና አዲስ ፖሊሲ ተቀርጿል። እዚህ ፖሊሲ ውስጥ የከተማ ግብርና ትልቅ ትኩረት እንዲያገኝ ተጠቅሷል። እሱን ተከትሎ ደግሞ ፖሊሲው የሚፈጸምበት ስትራቴጂ መኖር እንዳለበት በዚህ ፖሊሲ ውስጥ ተዘጋጅቷል ተጠቅሷል። እና አሁን ይህንን ስትራቴጂ በአጠቃላይ አዘጋጅተን ጨርሰን አሁን በስልጠና መልክም እየሰጠን ያለ ነው። አንዱ ስትራቴጂውን እንዴት ነው መሬት የምናወርደው የሚለውን ነገር ነው። ስትራቴጂ ብቻ ሳይሆን ደግሞ ቀጥለን እንደ ሚኒስቴር መስሪያ ቤት ብዙ የባለድርሻ አካላትን አንድ ላይ በማቀናጀት ያዘጋጀ ነው የከተማ ግብርና የኤክስቴንሽን ስርዓት ነው። እንዴት ነው ስራው መሬት የሚነካው? እንዴት ነው ተጠቃሚ ጋር የሚደርሰው? የሚለውን እሱን ስርዓት ነው ያዘጋጀ ነው። በአማራ ክልል በኮምቦልቻና ባህር ዳር ከተሞችም የከተማ ግብርናን ለማስፋት ውጤታማ ጅምሮች መኖራቸው የተነሳ ሲሆን የስራ እድል ፈጠራን በማስፋት የከተሞችን የገበያ ፍላጎት ለማሟላት እየተሰራ ነው ተብሏል። በግብርና ዘርፍ በርካታ የስራ እድል ይፈጥራል፣ ኢኮኖሚካሊ ራሳቸውንም የሚለውጡበት ዘርፍ እንደመሆኑ መጠን ትኩረት ተሰጥቶም እየተሰራ አለ። ይሄ በኮምቦልቻ ውጤታማ ነው ብለን ነው የምናስበው። በርካታ ወጣቶች ሴቶችን ጭምር በዚህ የስራ እድል የፈጠርንበት ሁኔታ አለ። እኛው እዚች ባህር ዳር ከተማ ውስጥ መሀል እምብርት ከተማዋ ላይ ስድስት ጊዜ ያመረቱበት ሁኔታ አለ። እነዚህ የሚያመርቱ ግለሰቦች በቀጥታ ገበያ ይዘው ሲወጡ ፍሬሽ የሆነውን ነው ይዘውት የሚወጡ ፍሬሽ የሆነውን ምንም ጥልዝሳይል ሳይል ለከተማው ማህበረሰብ ያቀርባሉ ማለት ነው እና አሁን ላይ ደግሞ ማምረቱ ላይ የሚቀርብ ቢሆንም። የከተማው ማህበረሰብ ዘንቢሉን ብታይ እያንዳንዷን ሴት አትክልት ማትይዝ ፍራፍሬ ማትይዝ የለችም።